ሰላም፣ ጤና ይስጥልን ውድ ግብር ከፋዮቻችን እንዲሁም የዩቲዩብ ቻናል ቤተሰቦች፣ ይህ በገቢዎች ሚኒስቴር ሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት እየተዘጋጀ የሚቀርብላችሁ የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ አዘጋጅቼ የማቀርብላችሁ እኔ ምስራቅ አበበ የታክስ ከፋዮች ትምህርት ዋና መሪ ባለሙያ ሲሆን የዛሬው ርዕሳችን የታክስ ክሊራንስ ለመውሰድ መሟላት ያለባቸው ቅድመ ሁኔታዎች ምን ምን ናቸው? የሚለውን ሲሆን በዛሬው ፕሮግራማችን ላይ በመጀመሪያ የታክስ ክሊራንስ ምስክር ወረቀት ማለት ምን ማለት ነው? የታክስ ክሊራንስ ምስክር ወረቀት የሚያስፈልጋቸው የአገልግሎት አይነቶች የትኞቹ ናቸው? እንዲሁም ደግሞ የታክስ ክሊራንስ ምስክር ወረቀት ለመውሰድ መሟላት ያለባቸው ቅድመ ሁኔታዎችስ ምን ምን ናቸው? የሚለውን የምንመለከት ይሆናል። በመጀመሪያ የታክስ ክሊራንስ ምስክር ወረቀት ማለት ምን ማለት ነው የሚለውን በምናይበት ጊዜ የታክስ ክሊራንስ ምስክር ወረቀት ማለት አንድ ግብር ከፋይ ግዴታውን በአግባቡ ስለመወጣቱ ወይም ደግሞ እየተወጣ ስለመሆኑ የሚሰጥ ማረጋገጫ ነው። በሁለተኛ ደረጃ የታክስ ክሊራንስ ምስክር ወረቀት የሚያስፈልጋቸው የአገልግሎት አይነቶች የትኞቹ ናቸው የሚለውን ደግሞ በምንመለከትበት ጊዜ የመጀመሪያው የንግድ ስራ ፍቃድ ወይም የሙያ ፍቃድ ለማደስ ወይም ደግሞ ለመመለስ የባንክ ብድር ለማግኘት በጨረታ ለመካፈል ወይም ደግሞ ለመሳተፍ የተሽከርካሪዎች ወይም የኮንስትራክሽን ማሽነሪዎች ዓመታዊ ምርመራ ወይም ምዝገባ ወይም ደግሞ ክላውዶ ለማድረግ እንዲሁም ለተሽከርካሪዎች የመድን ካሳ ለማግኘትና የሰሌዳ ለውጥ ለማድረግ በምንፈልግበት ጊዜ የድርጅት ስም ወይም አድራሻ ለውጥ ማድረግ በሚያስፈልግበት ጊዜ ጥቅም የሚከፈልበት የካፒታል ሀብት ለማስተላለፍ በሚያስፈልግበት ጊዜ ሕጋዊ ሕልውና የነበራቸው ሁለት ድርጅቶችን ለማዋሃድ ወይም ደግሞ በአንድ ላይ ለማደራጀት በሚያስፈልግበት ጊዜ የንግድ መደብርን ለሌላ አካል ሽያጭ ወይም በስጦታ ወይም ደግሞ በውርስ መስጠት በሚያስፈልግበት ጊዜ፣ ከመቀጠር በሚገኝ ገቢ ላይ የግብር መከፈሉን ማረጋገጫ መስጠት በሚያስፈልግበት ጊዜ፣ የከፍተኛ ትምህርት ወጪ መጋራት በትምህርት ዘመኑ የተጋራቸውን ወጪዎች በአገልግሎት ወይም ደግሞ በክፍያ ተወጥቶ ከጨረሰ ያንን መጨረሱን ማረጋገጫ ክሊራንስ መስጠት በሚያስፈልግበት ጊዜ እና እንዲሁም ደግሞ ሌሎች ተመሳሳይ አገልግሎቶችን ማግኘት በሚያስፈልግበት ጊዜ የታክስ ክሊራንስ ምስክር ወረቀት ይሰጣል ማለት ነው። እንግዲህ በሶስተኛ ደረጃ ደግሞ የምንመለከተው የታክስ ክሊራንስ ምስክር ወረቀት ለማግኘት መሟላት ያለበት ቅድመ ሁኔታ ምንድን ነው የሚለውን ሲሆን፣ በመጀመሪያ የታክስ ክሊራንስ ምስክር ወረቀት መውሰድ የሚፈልገው ግብር ከፋይ ወይም ደግሞ የኮስት ሼሪንግ ትምህርት ተጠቃሚ የነበረ ተማሪ በጽሁፍ ክሊራንስ መውሰድ እንደሚፈልግ የጽሁፍ ማመልከቻ ማቅረብ ይኖርበታል። ሌላ ውዝፍ ታክስ እዳ ወይም ደግሞ የወቅታዊ እዳ ካለበት ወይም ደግሞ የክፍያ ስምምነት ጊዜ ማራዘሚያ ወስዶ እየከፈለ ከሆነ እሱን የሚያረጋግጥ ማስረጃ ማቅረብ ይጠበቅበታል። ሌላው በደረሰው የታክስ ውሳኔ ማስታወቂያ ላይ ቅሬታ የገባ ግብር ከፋይ ከሆነ በየደረጃው ከሚገኝ የቅሬታ የይግባኝ ሰሚ ኮሚሽን ወይም ደግሞ በየደረጃው ካሉ የፍርድ ቤቶች ላይ በቅሬታ ላይ መሆኑን የሚገልጽ የጽሑፍ ማስረጃ ማቅረብ ይጠበቅበታል ማለት ነው። ሌላው ታክስ ከፋዩ የታክስ ነፃ መብት ያለው ወይም ደግሞ በግብር እፎይታ ላይ ያለ ከሆነ ይህንን የሚያሳይ ማስረጃ ማቅረብ ይጠበቅበታል። ሌላው ደግሞ በግብር ዓመቱ በታክስ ከፋይነት ያልተመዘገበ ከሆነ ይህንን ያልተመዘገበበትን ወይም ደግሞ መለያ ቁጥር አለመውሰዱንና እንዲሁም ደግሞ በስሙ ፋይል አለመከፈቱ ሲረጋገጥ የታክስ ክሊራንስ ምስክር ወረቀት ይሰጠዋል ማለት ነው። ሌላ በንግድ ፍቃዱ ምንም አይነት ስራ አለመስራቱን የገለጸ ግብር ከፋይ ከሆነ በንግድ ፍቃዱ ምንም ስራ አለመስራቱ ሲረጋገጥ የታክስ ክሊራንስ ምስክር ወረቀት ያገኛል ማለት ነው። በኮንስትራክሽን ማሽነሪ ማከራይ ዘርፍ የተሰማራ ታክስ ከፋይ ደግሞ በታክስ ጊዜው ታክስ ያልከፈለው ማሽነሪው በመበላሸቱ ምክንያት ከሆነ ይህንኑ በታክስ ሕጉ መሰረት ማሳወቁንና ለዚሁም ደግሞ እየሰራ ስላለመሆኑ ማስረጃ ማቅረብ ይኖርበታል ማለት ነው። ሌላ ታክስ ከፋዩ ቦሎ ለማደስ የኮንስትራክሽን ማሽነሪ በመበላሸቱ በመበላሸቱ ምክንያት ያለመስራቱን በ30 ቀናት ውስጥ ማሳወቁ ሲረጋገጥ የታክስ ክሊራንስ ምስክር ወረቀት ይሰጠዋል ማለት ነው። የኮንስትራክሽን ማሽነሪ ለመሸጥ ከሆነ ማሽነሪው ተበላሽቶ ከሆነ ከቆየበት ከቆመበት ጋራዥ ወይም ደግሞ ቀበሌ አስተዳደር ማስረጃ የጽሁፍ ማስረጃ ማቅረብ ይጠበቅበታል ማለት ነው። በታክስ ጊዜው ታክስ ያልከፈለው የተሽከርካሪው ሊብሬ ለመድን ዋስትና ወይም ለመንገድ ትራንስፖርት በመመለሱ ምክንያት ከሆነ ይህንን ማስረጃ በጽሁፍ ማቅረብ ይጠበቅበታል። ሌላው በወጪ መጋራት ላይ ተጠቃሚ የነበረ ተማሪ ከሆነ ደግሞ የወጪ መጋራቱን በአገልግሎት ወይም ደግሞ በክፍያ አጠናቆ መጨረስ ይጠበቅበታል። ከታክስ ከፋዩ ታክስ ከፋዩ የሚከፍለው ታክስ የማይሰበሰብ መሆኑ ስጋት ሲኖርና እንዲሁም ደግሞ ታክሱ ቶሎ መሰብሰብ ያለበት ከሆነ ታክስ ከፋዩን ግብሩን ሳይከፍል የታክስ ክሊራንስ ምስክር ወረቀት አይሰጠውም ማለት ነው። እንግዲህ በክፍል አንድ ላይ ለማየት የሞከርነው ይሄን ይመስላል። በቀጣይ በክፍል ሁለት የታክስ ክሊራንስ ምስክር ወረቀት ለመውሰድ ኦዲት የሚያስፈልጋቸውና ኦዲት የማያስፈልጋቸው የአገልግሎት አይነቶች የትኞቹ ናቸው፣ እንዲሁም ደግሞ የታክስ ክሊራንስ ምስክር ወረቀት ከተወሰደ በኋላ ለምን ያህል ጊዜ አገልግሎት ይሰጣል የሚለውን የምንመለከት ይሆናል የዛሬውን ፕሮግራማችንን ይሄን ይመስል ነበር። ስለተከታተላችሁ እናመሰግናለን። በቀጣይ እስክንገናኝ ሰላም ቆዩ።